ዋና ሳጅን አበጋዝ አሊ በፖሊስነት ሙያው ህዝብና ሀገሩን በማገልገል ላይ ሳለ ነበር ድንገተኛ አደጋ ያጋጠመው። አደጋው ያደረሰበት የአካል ጉዳት ተንቀሳቅሶ ስራውን መቀጠል ስላላስቻለው በክብር ተሰናብቶም ጤናውን ወደ መንከባከብ ገባ። ጤናውን ለመመለስ ሲልም ያለውን ቤት ንብረቱን ሽጦ ለህክምና አውሏል። ይህ ውሳኔው ደግሞ ለከፋ ችግር ዳረገው። ነገር ግን ደግሞ የሀገር ባለውለታው ዋና ሳጅን አበጋዝ ዛሬ ደግሞ ሀገሩ ልትክሰው ደርሳለታለች። ወንጀለኛ ይዛለሁ ብዬ ነው ጉዳት የደረሰብኝ ያው ዙሮ ወንጀለኛውን ይዣዋለሁ፣ ግን እኔ አካል ጉዳተኛ አለሁ። የደም መፍሰስ ጉድ ነው የጭንቅላት ደም መፍሰስ። በዛ ምክንያት ያው ከስራ ጡረታ ወጥቼ የአካል ጉዳተኛ ነው ያለሁት። ቤቴ ሙሉ በሙሉ ሽጬ ለሕክምና ውየዋለሁ። አዲስ አበባ ከንቲባዎች ቤቴ በመምጣት እስካሁን ድረስ የነበርኩት ተከራይቼ ነበር። ወድቄ ሶስት ሺህ ብር ቤት ኪራይ ከፍላለሁ። የማገኘው አራት ሺህ ብር ነው። በዛ ላይ ደግሞ ሰራተኛ አለብኝ። በሰራተኛ ነው የምኖረው። ምንም ልመና ላይ ለወጣ ስል ነው የደረሰልህ ከተማ አስተዳደሩ። ልክ እንደ ዋና ሳጅን አበጋዝ ሁሉ በከፋ ችግር ውስጥ የነበሩት ሰናይት ሞላና ወይዘሮ የሺህ አረገ እርቅ ይሁን መንግስት አቅመ ደካሞችን ከወደቁበት ለማንሳት እየሰራ ባለው የሰው ተኮር ስራ ተጠቃሚ መሆን የቻሉ ናቸው። በዚህም በህይወታቸው ተስፋን እንዲሰንቁ አድርጓቸዋል። ስራዎች እሰራለሁ። የሚያውቁ ሰዎች መጥተው ያሰሩኛል። ቤት ኪራይ ግን በጣም ከባድ ነበር። አንዳንዴ የምትከፍለው ታጣለህ። ሌሊት ሳልተኛ ግሪን ሃውስ ውስጥ የቤት ኪራይ የከፈልኩበት ጊዜ ነበር። እዚህ ቤት ገብቼ ተኝቼ ስነቃ በህልሜ ሁሉ ይመስለኛል። ቃላት እንደዚህ አሰካክቼ ልገልጸው ከምችለው በላይ ነው ደስ ያለኝ። ምክንያቱም እንደነገርኩ ቤት ካለህ ለቤት ኪራይ የምትከፍለውን ለራስህ ማድረግ ትችላለህ። ኑሮዬ ደግሞ በጣም የተበሳቆለ ነበር። በኪራይ ቤት ነበር የምከፍለው፣ እየቸገረኝ ነበር። ሁለት ዓመት ሆስፒታል ደሴ ተኝቻለሁ። በእግር በሽታ የት ገባ ነበር። ይሄን በሽታ ከያዝኩ ይችላል። አይኔን ካያስኩ ጎዳና አልነበር ነበር። ከጎዳና ወጥቼ ከምንም ከምንም ሳይደርስብኝ ከዚያ ቸኪራይ ቤት ኮተት እያልኩም ከፍላት አውጥቶ እዚህ ደረጃ ደረሰኝማ። መንግስት እኮ ነው። እግዚአብሔር ይመስገን። የኮምቦልቻ ከተማን ስማርት ሲቲ ለማድረግ እየሰራ የሚገኘው የከተማዋ አስተዳደር ከዚህ ጎን ለጎን የከተማዋን ነዋሪ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ የሚያስችሉ ስራዎች ላይ ትኩረት ማድረጉን ያነሳል። በዚህም ከ40 ሚሊዮን ብር በላይ በሆነ ወጪ ደረጃቸውን የጠበቁ የመኖሪያ ቤቶችን በመገንባት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ለ36 አባወራዎች አስረክበዋል። በአራቱም ክፍለ ከተሞች የሰው ተኮር ፕሮጀክት እየሰራን ያለነው በዚሁ ጋር አያይዘን ሰው ተኮር የምንሰራው አረጋውያንን የቤት ለቤት የሕክምና ድጋፍ እንዲሁም የምግብ የሚያገኙበትን ሁኔታ እንሰራለን። እንደ ከተማችን የሰው ተኮር ፕሮጀክት ሞዴል የሆነን እየሰራን ነው። በቀጣይም ህብረተሰቡ በባለቤትነት ይዞት እያስቀጠለው ነው። የተማሪዎች ምገባና የስራ እድል ፈጠራም ትኩረት የተሰጠው ጉዳይ ነው። ኬጂ ጀምረን እስከ ስድስተኛ ክፍል ያሉ የመንግስት ትምህርት ቤቶች ሙሉ ምገባ እያካሄድን ያለነው። ይሄ ሁለት ነገር ነው አንደኛ ተማሪዎች ትምህርት ቤት ላይ የኒትሪሽን ጥረት እንዳይገጥማቸው በትምህርታቸው እንዳያቋርጡ እያደረገ ያለበት ሁኔታ ነው ያለው። ሌላኛው ደግሞ የተሰራ ያለበት የስራ እድል ፈጠራ ፈጥሯል። ይሄ ለምን በሌማት ቱርፋት ወተት ላም እያረቡ ወተት እያመረቱ ያሉ አሉ። ለእነሱ የገበያ ችግራቸውን ፈተንበታል። ዳቦ የሚያቀርቡ ወጣቶች አሉ። ለዚህ ሁሉ ተማሪ ዳቦ በየቀኑ ነው የሚያቀርቡት የስራ እድል ፈጠራና የገበያ አማራጭ የፈጠርንላቸዋለን። በከተማ አስተዳደሩ እየተሰሩ የሚገኙ የተለያዩ የልማት ስራዎችን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተዛዙረው ተመልክተዋል።